ሀይ፣ ወንድሜ፣ ሰላም እንዴት ነው? እኔ ደህና ነኝ ወንድሜ። እኔ ችግር ውስጥ ነው ያለሁት። እኝ መዳሜ ጋ ስምምን ይነበርኩ ምንም ችግር የለም። መጀመሪያ ላይ ይህ ችግር ሊፈጠር የቻለው ስልኬን ጠልፈውት ነው። መጀመሪያም ጠልፈውት ነበር። አሁን ግን እንደ አዲስም ጠለፉብኝ። ከዛም በኋላ አየዎትና እኔ አልተናገርኩም። ሳየው ሲስተም ውስጥ እንዳስገቡት ሰው እንዳይደውል ላደረጉት አደረጉት። ወደኔ ሁሉን ዘጋጉብኝ፣ ቲክቶክ እንዳልጠቀም ኮሜንትም እንዳልጽፍ ሁሉን ዘጋጉብኝ፣ ሁሉን ዘጉብኝ። እና በዛ ላይ ያን ሲስተም ለማጽፋት ስሞክር ራሴ እኔ ምነከው ነገር ስለሚደርሳቸው፣ ከዛም በኋላ ስልኬን ቀሙኝ። ቻርጅ እንዳላደርግ ቻርጅ ማድረግ ይሆን አበላሹተኝ፣ ምናም በቃ ከዛም በኋላ ደበደቡኝ። መስራት አልቻልኩም። ከዛ ሲደበደቡኝ ከአቅሜ በላይ ሆነ እና ከዛም በኋላ ደበደቡኝና ቤት ዘጉኝ፣ ሳሎን ጋር ማለት ነው፣ ዘጉኝ ከዛ እሪ ያልኩኝ አደርጉ። በጣም አሞኝ ነበር መቱኝ፣ ከዱላው ጋ እሪ ስላደርጉ፣ ከዛም በኋላ ስለቆለፉኝ፣ መስኮቱን ከፍቼ እሪ ያልኩኝ፣ ሰው ቢደርስልኝ። ጨነቀኝ፣ ማን ይድረስልኝ? ከዛም በኋላ በዛ ጎረቤት ጋር እኔ እሪ አልኩበት ቆጡን ከፍቼ በቆጡ በማዶጋ ምንነሽ ነው ብለው ለፖሊስ ደወሉ። ከዛ ፖሊስ መጣ ይዞኝ ይሄ መጣ። ከዛው መንገድ ላይ በቃ በጣም መተውኝ ስለነበር መናገር አልቻልኩም። ጠጥ ስል ወደ ሐኪም ቤት አስገቡኝ። ከሐኪም ቤት ሳምንት ቆዩ። ምንም በቃ የለም። ልብስም አንድ ልብስ እንደለበስኩ እንደወጣ ያ ብቻ ነው። መቀየሪያ የለኝም በቃ አምስት ቀን ቆየሁ ሐኪም ቤት። አሁንም ወደ ሌላ ሐኪም ወሰዱኝ። አሁን ከዛ ዝም ብዬ ነው ያለሁት። ይኸው ከታየ ነው እና ከቻላችሁ ድረሱ፣ ተባበሩኝ ወንድሜ። ፓስፖርቴም ሁሉም ጋር ከሷ ጋር ነው ያለው። የሶስት ወር ደሞዝ ከሷ ጋር አለ። ሁሉ ነገር ልብሴም ከሷ ጋር ነው። እኔ ብቻዬን ነኝ። ይኸው የለበስኩት ልብሴ ነው። እሺ፣ ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እንግዲህ ታችን ወላ በጣም ከባድ ነው። አረቦቹ እንደሰማችሁት አረቦቹ በክፉኛ ደብድቧታል መናገር እስከሚያቅታት እስከ መጨናነቅ ደርሳለችና ይሄ ይሄ መደብደብ ማሰቃየት በኢትዮጵያ ላይ ብዙ ድርጊት እየተደረገ ነውና ይህ መፍትሄ። የሆነ ቁርጥ የሚል ነገር አለ አይደል፣ መቆራጭ ነገር መፍትሄ አልተበጀለት። እኔ ኢትዮጵያውያን ስቃይ የሚያበቃ አይመስልኝም። እና ሁላችሁም ይህን ቪዲዮ ሼር ሼር እያደረጋችሁ ይችን እህታችንን በገንዘብ መረዷት ከሆነ በገንዘብ አለበለዛ፣ በኤምባሲ የሳዑዲ አረቢያ ኤምባሲ እንዲደርስ አድርጉ ማለት ነው። ምክንያቱም ቢያንስ ካሷ እንዲከፈላት ይሆናል ማለት ነው እና ሼር እያረጋችሁ። ወይም ለቤተሰቦቿ እንድደርሳቸው አድርጉ ማለት ነውና፣ ይሄን ቪዲዮ ሼር ሰብ ሼር እያረጋችሁ ሁሉም ጋር እንድደርስ አድርጉት ማለት ነውና፣ እንግዲህ የሳኡዲ አረቢያ መንግስት ሕጉ አሪፍ ነው፣ ግን አንዳንድ አረቦች አሉ ጭራሽ አረመኔ ጨካኞች። በቃ አሁን ምን ምን ችግር አለው ማለት ስልካችሁ፣ ስልካችሁ አሁን ላይ ዘመኑ ከባድ ነው ዘመናዊ ነው። እየተሰራ ያለው እናንተ ስልካችሁን ተጠንቀቁ። ብዙ ከማውራት ተጠንቀቁ። አሁን ሰሞኑን ይህን ሁለት ቀን ለራሱ አንድ እህቴ ማለት ነው እንደዚህ ስታወራ ልጠፋ ነው በዚያ እያለች ስታወራ ስልኳ መጠለፉን ምናምን አላየችም፣ ግን ጠልፈዋታል። ስታወራ ሰምተዋታል ማለት ነው ጓደኛዎቿ ጋር ልጠፋ ነው ይሄን ሰሞኑን ምናምን እያለች ስታወራ ሰምተዋታል። ከዛ ወደ አሁኑ አሳፍሯት ማለት ነው። ሰበብ ምናምን አዩ። በቃ ወደ ሆነ ያሳፈራት ወደ ግሯና ሁላችሁም ስልካችሁ ላይ ያለ መረጃዎች አሉ፣ አፕሊኬሽኖች አሉ። ተጠንቀቁ፣ አፕሊኬሽኖች ማለት ነው። እና ቀጣይ ቪዲዮ እሰራላችኋለሁ፣ አፕሊኬሽኖቹን አመጣላችኋለሁ። እነቱ እንደሆነ ድምጻችሁን፣ የምታወሩትን፣ የምታጻፉትን አፕሊኬሽኖች እንዴት አድርገው እንደሚሰርቋችሁ አመጣላችኋለሁ። እነዛን ታጠፏችኋላችሁ ማለት ነው። እና ወይም ከማጥፋት እናንተም ባታወሩም ችግር አለ፣ የሰዎቻችሁ ጋር ማውራት እንጂ ሌላ ነገር አሁን ወይ ሌላ ነገር ስታወራ ሰምተዋት ነው ወይ ልጠፋ ነው ስትል ሰምተዋት ነው ወይ የሆነ ነገር አለ። እና እንግዲህ አፕሊኬሽኖቹን ለማጥፋት ሞክራለች መሰለኝ፣ እነዛንም የተጠለፈባትን ስታጠፋ ነው የተደበደበችው። እና ከስልካችሁ ላይ ያለውን ነገር ተጠንቀቁ፣ ብዙ ከማውራት የመጥፋት ሐሳብ እንዳታነሱ ስልካቸው ላይ ማለት ነው። እና እንደዚ አድርጉ ሁላችሁም፣ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አድርሱላት ማለት ነው። አድርሱ ለሳኡዲ ኤምባሲ። የሳኡዲ እንግዲህ መንግስት አሪፍ ነው ህጉ ይህን ቪዲዮ ካየ ትንስ መፍትሄ ሊሰጣት ይችላል። ና ሁላችሁም ሼር እያደረጋችሁ አድርሱላት። ይቼታችን እንግዲህ ወታም ከዚህ ነገር ወታ ደግሞ ሌላም የተበደሉትን ልትረዳ እምትረዳ ይሆናል። ምክንያቱም ሁላችሁም በራሳችን ላይ በራሴ ላይ ይደርሳል ብላችሁ ሼር እያደረጋችሁ አበረታታት ትበረታታ። ብርታት ያስፈልጋታል። አይዞሽ የሚላት ሰው ያስፈልጋታል። እና ቀጥታ ወደ ብሬክስን የላከችው ከብሬክስ ም እኛ ነው እንግዲህ ሼር እያረግን ምክንያቱም ይሄ ነገር በእህታችን ላይ በኛም ላይ ይደርሳል እና ማለት ነው እና እንግዲህ ሁላችሁም ይህን ቪዲዮ ሼር እያደረጋችሁ በጥያቄያችሁ መሰረት እንገኛለን። ቀጣይ ቪዲዮ ደግሞ እንመጣለን ማለት ነው። ቀጣይ ቪዲዮ ደግሞ አብዛኛው ጥያቄዎች ያላችሁ እንመልሳችኋል። ምክንያቱም አብዛኞቻችሁ እዛ ሀገር መታችሁ፣ ምን እንስራ፣ ምን ያክል ገንዘብ ይዘን እንምጣ የሚለውን ብዙም ሀሳብ ስላቀረባችሁ እነዛ እነዛን ይዘን እንመጣለን። እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህን ቪዲዮ ሼር አድርጉት። አመሰግናለሁ መልካም ስራ መልካም ጊዜ እራሳችሁን ጠብቃችሁ ከመዳባችሁ ጋር ከመጣላት ተጠብቃችሁ እና አመሰግናለሁ ማለት ነው።